አልወጣሽ መሄድ ቀን ልብስድን እንዴት ነግራቸው፣ መጀመሪያ ይሄ የአንቺ ስጦታ ነው። እማ እንግዲህ አላህ እንዲያው ብቸኛ የማያረግ አላህ ይስጥሽ። ሰላም አሌይኩም ወረህመቱላሂ ወበረካቱ። ሰላም ነው ያለው። አልሐምዱሊላህ ያው ረመዳን የነበርኩት እንግዲህ 15 ቀን እዚህ 15 ቀን እናቴ ጋር ነበር ያሳለፍኩት ከዛ መልስ አዲስ አበባ በሰላም ገብተናል ኤድ ሙባረክ ብያለሁ በድጋሚ አሁን እንግዲህ ሸዋል ላይ ነው የምንገኘው ለማንኛውም ዛሬ ከማዘር መልስ አዲስ አበባ መግባቴን ልንገራችሁ ብዬ ነው በዚህ አጋጣሚ እንግዲህ ጓደኞች አሉ፣ ቢታኒያ ታቆታላችሁ ወይም ዙዙ ፋሚሊ ቲዩብ ማለት ነው፣ የዙ ቤተሰቦች። ስለዚህ እሷ ጋር ደውዬ ኢድ ሙባረክ ብያት ነበር። ኢድ ሙባረክ ምን ትለኛለህ፣ በጣም ደብሮኛል፣ ብቻን ሁኜ ሙጃሄድ ማስንም ከባጠገብ የሉም እና በጣም አስጠልቶኛል ብላ ቤት ውስጥ ተኝቻለሁኝ፣ በጣም ያስጠላኝ ብላኛለች። ስለዚህ ሁላችሁም እናንተም፣ እኔም ሂደን እናስደስታታለን። እርግጠኛ ነኝ ብቻችሁን በዓል ስታሳልፉ ያስጠላል፣ ልክ ስደት ላይ እንዳለች ነው የሚመስለው። ብቻችሁን ከሆናችሁ ሀገርም ውስጥ ብትሆነ ቤተሰብ ከጎናችሁ ከለለ ማለት ነው። ለማንኛውም ዛሬ ምን እናረጋለን እናንተ ጋር ሁነን በዚህ የሆነ ሰርፕራይዝ ይሻለሁ። አያችሁት? ቆይ አሳያችኋለሁ ይሄን ሰርፕራይዝ። ቆይ ፈትቻ አሳያችኋለሁ አብረን እናንተ ጋር ሁነን ነው። እስከዛ ላይክ አርጉ። በደም እናስደስታለን። በጣም የምትወደው ውስጦታ ነው። በነገራችን ላይ ዝም ብሎ እንዳይመስላችሁ፣ በጣም የምትወደው ውስጦታ ነው። ይሄን ስታይ እርግጠኛ ነኝ ከተላችሁ ከተኛችሁበት ነኝ የሆነ ዘላ ምትወርቅ ይመስለኛል። እንዳትሰበር ነው የምፈራው፣ ስጦታውን ከመውደዷ የተነሳ ማለት ነው። እናንተም ቪዲዮውን ላይክ በማድረግ በደንብ አሰራጩት ማለት ነው፣ ጉዞ ወደ እሷ እናደርጋለን። ለማንኛውም ትንሽ ላሽፋችሁ እንደ ስጦታውን ቆይ ላሳያችሁ። መሰለኝ አስር ሺህ ላይክ አድርጋችሁ ልፈታው ነው። ከዚህ ነው የሚፈታው። በነገራችን ላይ ያው የሚቀርጸኝ ሰው አላገኝም። በኋላ ላይ አሁን ሰው አስገድጄ ነው የሚቀርጸኝ። ወደ እሷ ቤት ሲሄድ የሚቀርጸኝ ስለማላገኝ ራሴን በራሴ ነው የምቀርጸው። ኢንሻላህ ለማንኛውም ስጦታውን ይዤ የሚሄደው ምሷ ጋር ብቻይን ከሆነ የምቀርጸው በዚህ ነው ማለት ነው። እዚህ ውስጥ ደብቅ የሚለው ራሴን እየቀረጽኩኝ ላመቻች ለአመቻት ይችላለሁኝ። የሆነ ስታ እንድፈልግ። ለማንኛውም እስከ መጨረሻ አብራችን ቆዩ። ስጦታው ምንድን ነው? በጣም የምትወደው ስጦታ ምንድን ነው ካላችሁ ይሄ ነው። ሰርፕራይዝ ነው አለ እናንተ። ለማንኛውም አብራችሁኝ አብረ እናንተ ጋር ነው የምንሰጣት። መልካም ጊዜ ብቻ ነው እየቀረጹ፣ ካሜራ ካሜራማን የለኝም። ለማንኛውም ፍላወሪን ይዣለሁ። ያው እዛ ጋር ነው በሩ ደርሽ ያለው ማለት ነው። ይሄን ጃኬቴ ውስጥ እየደብቀው ያለሁ ያው እንግዲህ አበባ እንደምትወር ነገር ያቻው፣ ሌላ ነገር ሰው ባላችሁ ነገር ያቻው አለ። ለማንኛውም ሄደን በሩና አንቋቋ ካሜራ ገልብጭ ነው ቀጣ፣ ሄደው ነው በኋላ ነው ያልታየም። ካሜራውን ገልብጭ ሲሄድ ተከታተሉ፣ አብራችሁ ቆዩ። በሩና አንቋቋ እንዲያብረሽ አበባይ እንዳይደርግ አበባዬ እንዳይደርግ። ይሄ መውጣት ጀምሬያለሁ። ተኝታለች እሷ መሰለች። ቤቱ ራሱ ጨለማ። ብስሚላ እና ልክ እንደገባሁ ቆይ እስኪ

እ ምንድን ምንድነው እንኳን ደህና መጣሽ። እንኳን ደህና ቆየሽ። ደግ ነሽ ወይ? የበዓል ማግስት ነው። ወጣ ወጣ ብህ እንጂ የበዓልም እንደ ደበረሽ ነገርሽ። ተመቸሽ? አዎ። አረፊ ተሾፍሮ ነው። ኮርምሰሽ የለም። ጠቅላላ አይደለም። አዎ፣ ለማንኛውም ነቃ ነቃ በይ። አሁን ያው እንግዳ እየመጣ ነው። እኔ እንግዳ አይደለም እንዴ! አራፍታ ጉፋን ይዞኛል። ለማንኛውም ደብሮኛል ስላልሽ ዛሬ ምትወጁን ነገር አምትችልሻል። እህ አሁን ነቃበይ ድብርት የለም። ፈታት ያለች በጣም የምትወጂውን የሚያስደስት ነገር አምጥቻለሁኝ። መብራት መብረት አብሬ ምናምን ጨለማ ነው ቤት ወላሂ ይመስላል እንዳለ ጨላልሞ መብራቱ ነው ነው የሚነካ የምሬን እኮ ነው። ምርጥ ስጣትን ያመጣው ከዚህ ድብርት የሚያነቃች ነው። ልጅ ሙዝ እንዳይሆን እየተቀለልከው፣ ሙዝ ለማንኛውም ካሜራ ብቻ ነው የመጣሁት። ያው ታውቂያለሽ። ጀማው መጣሁ እስታንዱን አሁን እዚህ ጋር አይቻለሁ። የእራስሽ በዛ ላመቻች ያው ወደ የምትወጁን ነገር ነው። የምትወጁን ነገር ነው የጠፋኝ። መ የሚበላ አይደለም። ምን ሆዳ ምንም ሻቃለው የሚበላ ሊያስገ ስድስቱም ጀመር ቀዶ አለብሽ ነገሩ። ሴቶች እኮ ስድስት ቀን ሰባት ቀን ይሆንባቸው አሁን ብድግ በወላ ተወጂዋለሽ። እየነገርኩሽ እኮ ነው። ጀማው ጥሎኝ ሂደዋል። አንተም ወደናት እኔ በነገራችን ላይ ነግረሽኛል እኮ በስልክ እኔ ነግራችሁ በነገራች በነገራችን ለቪዲዮ ሥራ የመጣሁት በኋላ ወይ በስልክ እኔ ከእናቴ ጋር የመጣሁት ደስ ብሎኛል። አይደለ? አላ ይስጥሽ አይ እነ ሙጃሄድ ነሀሱ የሚኖሩ ኦኬ እነሱም ለበዓል እንግዲህ ቤተሰብ ጋር ስለሄዱ ምንም ማድረግ አይቻልም ለማንኛውም ድብርትሽን የሚያስለቅቅ ይኸው ጃኬቴን ያበጠ ነገር ታይሻል ፋሚሊ ታያችኋል እዚህ ጋር ያበጠው ነገራቸው እናንተ እንኳ መጀመሪያ ይሄ የአንቺ ስጦታ ነው እርግጠኛ ነኝ ከይሽ ተወጂዋለሽ ሌላ የምትወጂው የለም ሌላ እስኪ የምትወጂውን ንገረኝ ምን ምን ትወጂያለሽ ከምትወጂው አንዱ ነው ይሄ

የሙዝ ልጣጭ እንዳይሆን ብቻ ፍሬንጅ፣ ሌላ ምን ይሆናል። ለማንኛውም ፈታ በመዋሆን ሳሪውሌት ይሰጥሻል ስጦታው እና ነቃ በይ። እንዴት ነው የምሰጥሽ? በዚህ ሁኔታ እንዴ? ከዚህ በላይ አላየሽውም። አሁን ቶሎ በይ ነቃበይ ምናምን

ችግር የለውም። ለማንኛውም ማንኛውም አሁን ዘመድሽ ነው ለማለት ነው። ድብርት ያክስትሽ እና ስጦታው ምን መሰለሽ? በጣም አንድ ወዳጅሽ ነው የላከልሽ። በጣም በጣም አክባሪሽ ነው። ቆልመሽ ስጠኝ። ስጦታው ምንድን ነው? አስበህ እንጂ ፈታ በይ እና ፋሚሊዎች፣ በዚሁ ሁኔታ ብሰጣት ደስ ይላታል። እና ውድ ፋሚሊዎች ያው በዓል ልናቅም፣ እንግዲህ ተነቃቅታለች ብዬ አስባለሁኝ። ስፕሪስ ምናምን ማለቴ የስፕሪስ ወሪዎችን እያወራዋት ነበረ። እና እንዴት ነሽ? ምን ደበረሽ? ወይዘሪት ምን አስበሽ ነው? ችግር አለ? በጣም ልብስ እንዳልቀየርሽ ኩሽና ልብስ ለብሰሽ አልቀየርኩም ብችን አልጋይል እንዲህ እንዳለችው እንዲህ እንዳልኩ ነው ያልኩት። በነገራችን ላይ ይህን የምንቀርጸው ቆይ ሰዓቱን ቸክራል እንዲህ ባለ ዘጠኝ ሰዓት ላይ ነው የምንቀርጸው። እስካሁን ሰዓት ድረስ ከዚህ ፍሬ አልተነሳችም። ድንገት ሽንት ቤት ደርሰች መጠች እንደሆነ አላውቅም። እስካሁን እንግዲህ ድብርት ያለች ያው ጾም ይዘሻል ስድስቷን። በጣም አሪፍ ነው። ለማንኛውም ወደ ስጦታችን እሄዳለን። ኢንስቱቷ ስታይ ድንገት ራስሽን ጠብቂ አይ ታው ነው። ምን ራስ መጠበቅ ነው ወይ? አላህዬ ሃያውን አምጣሽ አታናደኝ። እምሬ ነው ለምን? እና ወደ ፋሚሊዎቼ፣ እችን ጃኬት መቼም እንደምደብቃት ነግሬያቸዋለሁ። በጣም ልዩ ጃኬት ነች። ላይክ ሰብስክራይብ አድርጉ፣ ቢታንያ ላይ ይለቀቅ። እንደውም አፉ ብዬሽ እልሻለሁኝ ቪዲዮ በደንብ ላይክ ሰብስክራይብ አድርጓት። ስለዚህ ደስታ ከዚህ እጀምራለሁ። ነገር ትልቅ ነው። እንዳታይ ወደ እንዳትዞሪ እነሱ ረፊ

ጠብላል ያለ ጎረምሳም እንዲያው ብቸኛ የማያደርግ አላህ ይስጥሽ።

አላህ ጥሩዋን ሚስጥ አክላቅ ያላትን ኢማን ያላትን አክላቅና ኢማን አንድ ነው። እምትገባህን አላህ ይበዝቀ ቃቂቃ ላይ ሳክስ ምናምን አለም አላህ ይወፍቅክ ጥሩዋን ልክ እንዳንተ አይነት ልብ ያላትን ይስጠቅ። እና ሌላ ሰርፕራይዝ ደግሞ አሁን አለ። ውድ ፋሚሊዎቻችን አሁን በደንብ ብድግቴና ከዚህ ትነሻለሽ። ሻውር ውሰጂ፣ ፈታ በታ በይ። ያው ፆመኛነሽ አሁን ማታ ደግሞ አሪፍ ራት እንጋብዝሻለን ማለት ነው። የሆር ነገር ሲነሳ ኮካ ማደር ነው። እኔ በነገራችን ላይ የወደፊት ባሌ ማወቅ ያለበት ነገር ሁሌ በጠዋት ስነሳ ሁሌ ሁሌ ጠዋት ከእንቅልፌ ስነሳ አንዳንድ ኪሎ ስጋ ይዛላት ነው። በነገራችን ላይ ስጦታ በምን ተጀምሯል መሰለሽ? አሁን እንዲህ አበባ ይደረግና ከነጭ ስጋ ከቀይ ስጋ አድርገው እንደዚህ አይነት አበባዎች፣ ቻኮሌቶች እንዲሁም ደግሞ በጣም ነው የምወደው ጥሩ ማዛ ያለው ነገር በነገራችን ላይ ይሄ እኮ በጣም ትንሽ ነው ስጦታው። ስጦታ ትንሽ የለውም። አላ እኔ በጣም ማወዳ እና ቴንክ ዩ ሶማች አብድዬ። በቃ ነቃ በይ። አሁን እንግዲህ ፍላወሩ ያነቃቃሽ ይመስለኛል። ውድ ፋሚሊዎቻችን ችግር የለውም፣ አይዞሽ። አሁን ነቀነቃ በይ። ለማንኛውም ደስ ስላለች እኛም ደስ ብሎናል፣ ከነውድ ፋሚሊዎች ማለት ነው። ውድ ፋሚሊዎች እንግዲህ ይህን አበባ ቢያንስ ከመቶ በላይ ነው

ተኝቷል ምን እሺ? ነው እንደ ቤተሰብ መቶ አስገባት። እኔም እንደ ሰዎቹን እስኪ ፈገግ አድርጎኝና አላህ ይረዝቅሽ። አሜን። አላህ ይረዝቅሽ። ዱኒያ ከራሽን አላህ ያሳምረው። አሜን። ዱኒያ ከራሽ እንግዲህ እርዝቁን ለአንቺ ቤት ግባ እንግዲህ ሄድ። ብርቱላ ከዚህ ቤት ውልቅ ብሎ በደስታ ምኖር ያለ አድርግሽ። አሜን። አላህ ያሳድጋት። አሜን። በቃ ወይ ትሸዋለች በይ። በቃ ለማንኛውም ፋሚሊዎቻችን ያው እንግዲህ ስጦታውን አስረክብ ያለሁኝ ይመቻችሁ። አብራችሁ ስለነበራችሁ እናመሰግናለን። ቪዲዮ ላይክ ሸር አድርጉ። ባይ ባይ